ሰላም ጤና ስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምናመሻችሁ አሁን ከመሸ ከጎንደር የተሰማ ሰበር መረጃ አለ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ቃል አቀባይ አርበኛ ኪሪል ጎቤ ሰበር ዜናውን ቀጥታ ከግንባር ያደርሰናል እስከ መጨረሻው አብራችሁን ቆይታችሁ መረጃውን እንድትከታተሉ በአክብሮት እንጋብዛለን ጤና ስጥልን አርበኛ ኪሪል ጎቤ እስኪ የዕለቱን ሰበር መረጃ አድርሰን መልካም አመሰግናለሁ። እንግዲህ ሰሞኑን ስርአቱ የደረሰበትን የፖለቲካ ኪሳራ ለማካካስ በብዙ ቦታ ፕሮፓጋንዳ ለመስራት እየተንቀሳቀሰ እንዳለ ይታወቃል። ቀደም ባለው ጊዜ በጎንደር ቀጠና መሰል ድርጊቶችን ለማድረግ ብዙ ነገር ሞክሮ አዳርም፣ ሌትም ቀንም የተሰራ ኦፕሬሽን ተቋም መሰንበት ይታወቃል። ከዛ የቀጠለ በዛ የተሰረውን የፖለቲካ ኪሳራ ለማካካስ በዛሬው ዕለትም ጎንደር ከተማ በድብቅ ጉብኝት ያደርጉሏል የስርአቱ የተወሰኑ ከፍተኛ አመራሮች ይህ መረጃ ቀድሞ ለኛ ደርሶ ነበር። ነገር ግን ከዚህ የተሻለ ሌላ ጥቃት እናደርስ የምንችልበት መረጃ ቀድሞ ደርሶ ስለነበረ ይህም ጉብኝት ዝም ብለን ባላየ ስናልፈው ውለን ነበረ። እንግዲህ እዚህ ጎንደር ከተማ ላይ ጉብኝት ያደረግ ከዋለ በኋላ አመሻሹን ወደ ጎርጎራ ከተማ የሚሄዱበት የራሳቸው ፕሮግራም እንደነበራቸው በውስጥ መረጃ ቀድሞ ደርሶ ነበረ። በዚህ በመረጃው መሰረት ከምሸቱ አንድ ሰዓት ቀደም ብሎ አንድ ሄሊኮፕተር ከአዲስ አበባ ተነስቶ ወደ ጎርጎራ ከመጣ በኋላ የተወሰኑ ተሳፋሪዎችን አራፎ እንደገና በድጋሜ ተመልሶ የመጣበት ሁኔታ ነበረ። እንግዲህ የመጀመሪያውን ሄሊኮፕተር ያው እንደ አብሪ ሊያበሩ የሚችሉ ሰዎችን ቀድሞ ልኮ ይሆናል ብለን በማሰብ የመጀመሪያውን ሄሊኮፕተር አሳለፍነው። በድጋሜ ግን በሁለተኛ ደረጃ የመጣው ከፍተኛ ባለስልጣኖችን ይዞ የመጣ ሄሊኮፕተር ሊሆን ይችላል ብለን ስለገመትን እሱ ላይ ያነጣጠረ ጥቃት ፈጽመናል። በጥቃቱም ሄሊኮፕተሩ ሙሉ በሙሉ ጋይቷልኝ። እንግዲህ ምን ያህል ባለስልጣናት ተጎድተዋል የሚለውን ምን ያህል ሙተዋል የሚለውን ነገር እንደገና የምናውቀው በአሁኑ ሰዓት ግን አውሮፕላኑ ሙሉ በሙሉ ጋይቶ ያለበት ሁኔታ ነው ያለው እና ይህን ተልእኮ የወሰዱት የአማራ ፋኖ ጎንደር ጠቅላይ ግዛት ልዩ ተወርዋሪ ሰራዊቶች ናቸው። እንግዲህ ከዚህ በፊት በከተማም እንደዚህ አይነት መሰል ኦፕሬሽኖችን ሊሰሩ የሚችሉ ተወርዋሪ ሰራዊቶችን አሰልጥነን በየከተማው አስርገናለን ማለታችን ይታወሳል። ይህን ተመሳሳይ ድርጅት የፈቀሙት እንግዲህ ተመሳስለው እና ብዙ ዋጋ ከፍለው እንግዲህ አጥቶ መስፋት ያልተናነሰ ልዩ ኦፕሬሽን ነው ቀጠነው ምን ያህል በስርአቱ ከፍተኛ ሀይል ይመራ እንደነበር ይታወቃል። እንግዲህ እዛ አካባቢ እንትን ሁሉ አለ፣ የሰራዊት ካምፕ አለ፣ የስርአቱ የሰራዊት ካምፕ ሁሉ አለ። ያን ሁሉ ከዛ ሁሉ ተከልለው፣ ከዛ ሁሉ ተቀላቅለው፣ ያን ሁሉ አልፈው፣ እዛ ሁሉ መሰናክል አልፈው፣ የራሳቸውን እንግዲህ ለጊዜው መጥቀስ የማንፈልገውን ከሴኩሪቲ ማለት ነው፣ መጥቀስ የማንፈልገውን የራሳቸውን ብዙ ጥበብ እና ዘሬ ተጠቅመው በአሪ ልጂ ሄሊኮፕተሩን ማጋየትና ብዙ ጊዜው እነማን ናቸው፣ ምን ያህል ይሆናሉ የሚለውን ቁጥሩን የማናውቀውን የስርዓቱ አገልጋዮች ማጋየት ችሏል ይላል እጅግ በጣም እናመሰግናለን ይሄ ታላቅ ድል ነው አርበኛ ኪሩቤል ጎቤ እውነት እንደ እውነቱ ከሆነ እንደዚህ አይነት ታላቅ ድሎች ለፋኖ ትግል ወደፊት የሚያራምዱ እንደሆኑ ይታወቃል ከዚህ በኋላ ከሄሊኮፕተሩ በኋላስ በአገዛዝ በኩል የተሰጠ ምላሽ ነበረ ምንም ምላሽ የለም አሁን ሞት ምሽት ሁለት ሰዓት ነው ድርጊት የተፈጸመው ለአንድ ሰዓት አስር ጉዳይ አካባቢ ነው ሰዓቱን ተከራራቢ ስለነበረ አሁን በከፍተኛ መደናገጥ ውስጥ ነው ያሉት። ምናልባት በዙሪያው መጀመሪያ ላይ አድርሷቸው ይሄዱት የሆኑ ወይም ደግሞ እዛው የአየር ማረፊሆን አካባቢ ጠብቆ የነበሩ ሰራዊቶች ሁኑ አልታወቀም። ከፍተኛ ቁጥር ያለው ሀይል ወደ ህክምና እየገባ ነው ብለውናል። እንግዲህ ሄሊኮፕተር ላይ የነበረው ሙሉ በሙሉ ስለጋየ ምንም እዛ ውስጥ ሰው ይጠርፋል የሚል ግምት የለንም። በእኛ ግምት ምናልባት በዙሪያው የነበሩት በተከላካሪም በብዙ ነገር ጉዳት የደረሰባቸው ሊሆኑ ይችላሉ። እነሱን ወደ ህክምና በማጓጓዝ እና በከፍተኛ ድንጋጤ ያለበት ሁኔታ ነው ያለ። ምንም አጨፋ መሽት የሚሰጠው ነገር የለም። እጅግ በጣም አመሰግናለሁ። አለው አረብኛ ኪሩቤል፣ በመጨረሻ በዚህ ጉዳይ ላይ ይህ እንደዚህ አይነት ታላቅ ስኬቶች የተገኛችሁበትን ኦፕሬሽንና እንደዚህ አይነት ትልቅ ምት መምታት ለፋኖ ትግል ያለው ፋይዳ ምንድን ነው? አዎ እንግዲህ እንደነዚህ አይነት ከዚህ በፊትም ደግመን ደጋግመን ተናግረናል። ትግሉ ላይ አሁን እየተከነ የሚመስልበት የራሱ ሁኔታ አለ ትንሽ የተረጋጋ የሚመስልበት ይሄ የትግሉ እድገት በራሱ ያመጣው ባህሪ ነው። እንደ ከዚህ ቀደሙ በጣም ከፍተኛ ሪስክ ያላቸውን ተልእኮዎች ላመት ይችላል። ነገር ግን በተጠና መልኩ እንግዲህ አሁን ላይ በትግሉ ውስጥ ብዙ የወታደራዊ ሙያ ያላቸው ከአረበኞች በተጨማሪ ብዙ ወታደራዊ ሙያ ያላቸው ብዙ ጠበብቶች አሉና ይሄን ዘዴ በመጠቀም በሰተነ መልኩ ብዙ ጥቃቶችን ልንፈጽም እንደምንችል ከዚህ በፊት ቀድመን ተናግረን ነበረ። ተመሳሳይ ድርጊቶችን ቀደም ሲል በደልጊ ከተማ እና በተለያየ ቦታ እንደዚህ አይነት በፈንጅ ሁሉ የመምታት እና መሰል ድርጊቶችን ስናደረግ መሰንበታችን ይታወቃል እና ይሄ በቴክኖሎጂ የታገዘ ነው። እጅግ በጣም በጥበብ የሚሰራ ይሄ የትግሉ ስክነት በራሱ ውድገት ያመጣው ነው። እንግዲህ እንደምናስታውሰው ስንጀምር በጣም ኋላ ቀረብ የሚባል እና በትንሽ መሳሪያ ነበር የጀመርነው። አሁን ላይ ደግሞ ይሄና መሰል ጥቃቶችን የምናደርጋቸው የትግል ውድገቱ በባህሪው ይዞት የመጣ እድገት ነው፣ ና እንደዚህ አይነት ድርጊቶች ከዚህ በኋላ ተጠናክረው የሚቀጥሉ ነው የሚሆኑት። ይሄ የትግል ውድገትም አንድ ማሳያ ተደርጎ ነው የሚታየው ማለት ነው። ይላል እጅግ በጣም አመሰግናለሁ አርበኛ ኪሪር ጎቤ። እንግዲህ ጠዋት በሚኖረው መረጃ ደግሞ ተጨማሪ ሀሳቦች እና የተጣሩ መረጃዎች ዘንድ እንደምጠብቀን ተስፋ እናደርጋለን። ከልብ አመሰግናለሁ ወንድም አለም። አመሰግናለን። አሁን የተከበራችሁና የተወደዳችሁ ክቡራን ቤተሰቦቻችን እንደሰማችሁት ዛሬ የአማራ ፋኖ ጎንደር ጠቅላይ ግዛት ዕዝ ታላቅ ድል አስመዝግቧል። ይህ ታላቅ ድል ደግሞ በፋኖ የትግል ታሪክ የመጀመሪያ የሆነውን የብልጽግናን ሄሊኮፕተር ከአየር ላይ ያወረደበት ነው። እንደሰማችሁት እንግዲህ አርበኛ ኪሪር ገቢ በዝርዝር ነግሮናል። ተጨማሪ መረጃዎቹን በነገው ፕሮግራማችን ዘንድ እንቀርባለን። አጠቃላይ አጠቃላይ መረጃዎቹን በነገው የዜና ሰዓታችን በዝርዝር ይዘን የምንመለስ ይሆናል። ፋኖ ያሸንፋል ስንል ከዚህ የተነሳ ነው። የአማራ ሕዝብ ትግል እንዲሁ ወደ እንደማይቀለበስ ደግሞ የዛሬው ድል አንዱ ማሳያ ነው። ድል ለአማራ ሕዝብ፣ ድል ለፋኖ። ጤና ስልን በሰላም ደሩ።